ለመናገር ፈቃደኛ አይደለችም። ልጅት ትቸልዱ እሱ ሱነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ደሀብታ የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታለሁ ብላለች። መጨረሻውን አብረ የምና ይሆናል ሻ አባይ፣ ሰላሜ፣ ምነው ስልኩ መለሽ? ስልኩ አለኝ። ስልኩ አለኝ ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድግ ግዴለሽ፣ እኛ ለቀለብ ምናምን አምጣ እንለው። ነገር ግን ለስሙም ቢሆን ይህ ግድ ሊያውቅ ይገባል። እሺ፣ እሺ፣ በያሁን ስልኩ ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም፣ ምን ሆነሻል? ስልኩ ስጭኝ። ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባቴ የሌሎች ልጅ የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛልሽ። ለዚህ ለዚህ ነው እኔ ሳልሻል አልቀር ቤት ስልኩን ስጭኝ፣ እየጠበኩሽ ነው። እሺ በቃ እቴ ያረገዘችው ካልወዳጇን ደግሞ አደራሽ ሲያረጉ አይተሻሉ። እንዳት እና ምንሻት ሙይ ይልሽ ይቢ ማመን ያለብሽን ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ ብታምኝ ነው የሚያዋጣሽ። አለበለዚያ ግን ጨርቅሽን ጥለሽ መንገድ ለመንገድ ነው የምታብጪው። ግን በቃ ሲወላ ዴሊ ማስመርምር ነው። ምን ከማን ጋር ነው የምታስመረምር? መቼስ ከእኔ ጋር ልሽ። እማዬ የሰይጣን ፍራስ ዛ ይሻልሻል፣ እራቃት ወይዘሮ ማርቲ ሰላምን፣ እንግዲህ ማን ነው ያስረገዘሽ? የልጅሽን አባት ተናገሪ። እኔ አንችና ባልተቤትሽን እኔ ማስታዋወቅ ማጋባት አለብኝ። ለምንድን ነው የምትደብቂው? በዛ ላይ አንደኛ የወለድሽው ልጅ ዲቃላ መባል የለበትም። ሁለተኛ ደግሞ አንቺ በጭራሽ ብቻሽን ወልደሽ ብቻሽን ማሳደግ የለብሽም። በዛ ላይ ልጅ ደሞ ከናቱም ካባቱም ጋር ሆኖ ሲያድግ ነው እንጂ አንቺ ብቻሽን ስላሳደግሽው ልጅ ብቻውን ጥሩ እንትን አይኖረውም። ስለዚህ አንቺ መሆን የምትችይው እናት ነው እንጂ አባት መሆን አትችይም። ስለዚህ ደሞ ለዛ አባቱ ግዴታ መታወቅ አለበት። አባቱ መምጣት አለበት። አባቱን ማቅረብ አለብሽ ብላ እንግዲህ ጣፋ ጣይዛታለች። ስልኩ አለሽ አይደለ ወይ? ስልኩን ስጭኝና ምናልባት አንቺ ከፈ ሰራሽ እኔ ልንገረው ስልኩን ስጭኝ። ይሄው ስልኩን ልቀበልሽ ስልኩ የለሽም እንደ ብላ ጠይቃት ነበረ። እንግዲህ ሰላምን በምፍራት እና በመንቀጥቀጥ ውስጥ በጭንቀት ውስጥ ሆና አለኝ ስልኩ ሰረት ልስጥሽ እንዴ እያለች ትገኛለች። አዎ ስልኩን ስጭኝ ላውራው። ማውራት አለብኝ ግዴታ ነው። ምክንያቱም ይህን ነገር ማመን አለበት መቀበል አለበት እያለቻት ትገኛለች። ወይዘሮ ማርታ ወይዘሮ ማርታ በነገራችን ላይ ለትዳሯ በጣም ክብር ያላት አስተዋይ፣ ጀግና፣ ጎበዝ ሴት ነች ማለት ነው። አረገዝኩኝ ብላ እንኳን ሰላም እንደዚያ ስትላት የራሶች ጉዳይ እንግዲህ ታዲያ፣ የሆነ ቦታ ላይ እረፊ እንጂ እኛ ቤት ወልዶች ልታሳድጊ ነው ወይ አላለቻትም። ችግር የለውም ምን ቸግሮሽ ምን ገዶሽ አንቺ ይሄን ያክል ጊዜ የኔን ቤት ይዘሽ ኖረሽ የለ እኔ ደግሞ አሁን የወለርሽው ልጅሽን ምን ቸግሮሽ እኔ አረሰሻለሁኝ ልጁ ደግሞ ምንም ችግር የለውም አባትየውም ቢመጣ የቀለብ ክፍል እና ስፈር ብለን አናስጨንቀውም ፈቃደኛ ካልሆነም ምንም ችግር የለበትም። ከቻላችሁ አብራችሁ ትኖራላችሁ፣ አብራችሁ ትሆናላችሁ። ካልሆነ ደግሞ አንቺ ዝውውነሽ ልጅሽን ታሳድጊያለሽ። እኛ ቀለብ ክፈል እናኑር አንለውም። የምንለው አባት ሆኖ አባትነቱን እንዲያውቅ ብቻ ነው ብላታለች ወይዘሮ ማርታ ማለት ነው። ሰላምም እንግዲህ በመፍራት በንቀጥቀጥ በጣም በጭንቀት ውስጥ ሆና በቃ ውስጧ በጣም እየፈራ እየተጨነቀ ነው ያለው ማለት ነው። ውድ ቤተሰቦች እና የሰላም የእርግዝና ሁኔታ እኔ እራሱ በጣም ግራ ገብቶኛል። ውድ ቤተሰቦች ግን ጋሽ ደረጀም ጠይቋት ነበረ፣ እንዴት አረግሽ? ከየት ነው ያረግሽ? ልጁስ ማን ነው? ታዲያ አባትዮስ ለምን መቼታ ሾ ሰው ነው ከዛ ሲቀጥልስ ደግሞ እንዴት አልነገርሽውም? ወይ ውላት ነበረ። አይ አልነገርኩትም፣ ሲቀጥል መናገርም አልፈልግም ብላው ነበረው ለጋሽ ደረጀ። ለምንድነው መናገር ያልፈለግሽው? ለምን ሰላም፣ ምንድነው ችግሩ? ብሎ ሲጠይቃት አይ ብነግረውም ስለማያምን መናገር አልፈለግኩም። ሲጀመርም ማወቅ እንዲያውቅም አልፈልግም። ምክንያቱም እኔ ራሴ ልጄን ወልጄ ማሳደግ ነው የምፈልገው ነበር ያለችው። እንዴት አድርገሽ ታሳድገዋለች ሲላት፣ አይ ጋሼ ይህን ያክል ጊዜ እናንተ ቤት ቆይች እንደ እንዴ፣ ስለዚህ ማሳደግ የምፈልገው ልጄን እዚሁ ቤት ነው ወልጄ አሳድገዋለሁ ሆይ ነው ያለች። ማለት ነው እስከዛሬ ሰራሽበትም ብርሽን የሆነ ቁም ነገር እናስይዘሽና ከባልሽ ጋር ወይም ከልጅሽ አባት ጋር ሆነሽ ህይወትሽን ምሪ ሲላት፣ አይ ገንዘቤን የሰራውትን ያለኝን ሀብቴን ጥሬቴን አስቀምጣችሁ ለልጄ አኖሩልኝ ነበር ያለችው። ማለት ነው ለልጄ ይሆናል እና ለኔ ምንም አልፈልግም። ልጄን ደግሞ ወልጄ እዚሁ አሳድገዋለሁ ነው ያለችው። ማለት ነው ሰላም። እንግዲህ እውነት ነው መናገር የሰላም ጉዳይ በጣም ነው ግራ የሚያጋባው። እኔ ግን ሳስብ ምን እንደሚመስለኝ ታውቃላችሁ? እውነት የሰላሜ ልጁ አባት ማን ይመስላችኋል? እውነት ከሌላ ሰው ነው ያረገዘችው። እኔ ግን እንደው ጋሽ ደረጀ አጋጣሚ ሰክሮ ከሱ አርግዘ ይሆን ብዬ እጠራጠራለሁ። አንዱን ሰው የጋሽ ደረጀ ልጅ ነው ብዬ ውስጤን ትይላል። ምክንያቱም ከምን አንጻር እንደዛ አልሽ፣ ምን አስበሽ ነው ካላችሁ ደግሞ እንግዲህ ሰላም ከምታሳየው አክት ከአንዳንድ ነገሮች ተነስቼ እንደዛ ሊሆን የሚል እንደዛ ሊሆን ይችላል የሚል ግምት ስላለኝ ነው ማለት ነው። እስኪ እናንተም የግል ሀሳባችሁን አስቀምጡልኝ ማለት ምን እንዴት ታስቡ ማርታ ዛሬ ስልኩን ካላመጣሽ የመጨረሻ ብላ አፋትራ ይዛታለች። ስልኩንም እሺ እትዬ ብላ እንግዲህ ስልክም ለመስጠት ሰላም እንትን እያለች ነው የምትገኘው። እውነት ትክክለኛ ከውጭ ነው ባልዩ ይሆን ማለት የልጅ እንግዲህ ለወይዘሮ ማርታ ስልክ ቁጥሩን ሰጥተው፣ ወይዘሮ ማርታ ደውላለት፣ አዎ ከሰላምን እኔ አስረግዣታለሁ አለሁ ብሎ ይላት ይሆን? እስኪ ሐሳባችሁን አስተያየታችሁን ውድ ቤተሰቦች በኮሜንት አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማየት ሐሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ ስለምታበረታቱኝ ምስጋና በጣም ከፍ ያለ ነው እላለሁ። ውድ ቤተሰቦች ሌላው እንግዲህ ኤቢን ለማስቀናት ብሎ ናታን ማንሶሪ ዳጣን ለማስቀናት ብሎ ናታን ከኤቢ ጋር አንዳንድ ነገሮችን ጀምሮ ነበረ። ግን ነገሮቹ ጥሩ ሆነው ያዩት አይደለም ማለት ነው። እንግዲህ ሰላምም ዳጣ በጣም ቆንጆ ምርጥ አስተዋይ ሴት ናት። ጀግና ልጅ ናት። ግን ደግሞ አንተም ጠንቀቅ በል ኤቢን ወይም ዳጣን ለማስቀነት ብለህ ከኤቢ ጋር የጀመርከው ነገር ዋጋ እንዳያስከፍለ ተጠንቀቅ ብለው ነበረ። እንዴት ሰላም፣ እንዴት እንደዚህ አልሽ ብሏት ነበረ አይ ምን ያልኩበት የራሴ አለኝ። ስለዚህ ግን አንተ ጠንቀቅ ብትል አሪፍ ነው፣ ጥሩ ነው። ምክንያቱም ይሄ ነገር እንደዚህ ማድረግ የሚበጅ አይደለም ብላ ነው ያለችው። አልሺ በቃ እንደዚህ ለማለት ነው ምናምን ነበር ያላት እሱም እሱም ደግሞ ሰላም፣ እርጉዝ ስለሆንሽ በጣም ደስ ብሎኛል። የልጅ እናት ልትሆኚ ስለሆነ እናትነት ማለት ደግሞ ትልቅ ዋጋ፣ ትልቅ ትርጉም ስላለው በጣም ደስ ይለኛል፣ ደስም ብሎኛል ነበር ያለችው ማለት ነው ወደ ቤተሰቦቻችን እና ከዳጣ ጋር ያለውን ነገር በጥንቃቄ እንዲያየው ና የነገረች ውድ ቤተሰቦቼ፣ እንግዲህ ዛሬ ተንቀሳቅሰው ነበር ዳጣና ናታን እና ተንቀሳቅሰውም በሄዱበት ሰዓት ላይ ይቅርታ አደረግሽልኝ ስላለፈው ነገር በባለፈው ስለጻፍኩት ስለ ደብዳቤው ውሏ ነበር ናታን እና ዳጣን በእናተሱ ነገር እርሳው። ይቅርታ አድርጌልህማ ብዙ ነገር እያወራን አደል እንዴ። ስለዚህ ተው እሱን ነገር እንዳልተፈጠረ ብናስበው ጥሩ ነው። አንተም እርሳው፣ እኔም እረስቻለሁ፣ ይቅርታ አድርጌልሃለሁ። ስለዚህ መልሰህ ድጋሚ አታንሳው ነበር ያለችው። ለምን ሲላት አይ እሱን ነገር ማንሳት አልፈልግም፣ ተወ በቃ፣ እሱን ነገር እርሳው ነበር ያለችው። ይልቁንስ ከኤቢ ጋ ያላችሁን ሪሌሽን ስላየሁኝ ማለት በጣም ደስ ብላችሁ ስለተቀራረባችሁ ደስ ብሎኛል ነበር ያለችው። እንዴት አወቅሽ ማለት ከምን አንፃር እንደዚህ ልትያቻልሽ ሲላት፣ አይ እኔ እኮ ከማየው ነው ከምሾፈው ነገር እያየ አይደል እንዴ። በዛ ላይ ደግሞ የኔስ ነፃነት ከአንተ ጋር ከሆነች በኋላ እኮ እኔንም ሰላሜን ሰጥታኛለች። በሰላም ሰላም ና ያለሁትኝ። ስለዚህ ከራስ በላይ ንፋስ፣ ከሰላሜ በላይ ደግሞ ምንም ነገር የለም ነበር ያለችው። እንደዛ ነው የምታስቢው ነበር ያላድናታል። አዎ እንዴ፣ ከዚህ በላይ ምን አለ ነበር ያለችው። እንግዲህ አብረው ምሳን አልጋበዝከኝ ብላ ምግብ ገባብዘው ነበር የወጡት። ከዚያ ወጥቶ እንግዲህ አጋጣሚ መንገድ ላይ ሳሉ ኤቢ ደርሳባቸው ነበረ። በጣም ነበረ ናታን መጣች ሲል የደነገጠው ዳጣም። እንግዲህ እንዲያብሽር ባከፍናም ብላ እንግዲ ለማስቀየስ ሞክራለች። ኤቢ ግን ምን አባሽ አንቺ ቴክስቱን የሚጻፈልች እኮ በስህተት ነው ለአንቺ አይደለም ምናም ብላ እንግዲህ ስትላላጥባት ነበረ። እንኳንም ስህተት ሆነ። እኔ የምፈልገው እሱን ነው። ስለ አንድ ላይ ሲሆናችሁ ደግሞ ደስ ብሎኛል። አንቺን አይወድሽም ሲላት ነበረ ስትል ነበረ ማለት ነው። ኤቢ አዎ አይወደደኝ ምንም ችግር የለውም ደስ ነው የሚለኝ እያለች ነበር። ናታን ግን በእሱ አማርኛ ትንሽ እየተናደደ ነበረ። ለምን እንዲ ስትላለች፣ ለምን አትጋፈጥም የሚለውን ነገር። ዳጣ ግን በውስጧ ምንም የፍቅር አይነት ስሜት ስለሌላት እንደዚያ እያለችው ነበረ። በቀጣይ ክፍል እንገናኝ። ሰላም ቆዩ።